መላኩ ያመጣቸው ሁለት ከባድ ቃሎች በድንግልና መውለድ፣ በዛውም ላይ የሚወለደው እግዚአብሔር መሆኑ፣ ድንግል ማርያምን ምን አስበረገጋት፣ አስደነገጣት። የፈራረሰውን የሔዋን የሕዋሳት ድንግልና የተካች የማይራበው እግዚአብሔር እንዲራብ፣ የማይጠማው እግዚአብሔር እንዲጠማ፣ የተራቆ የማይራቆተው እግዚአብሔር እንዲራቆት ሆነ። የተዋህዶ ሃይማኖት ነፍስ ልብ ዋልክና፣ መሰረት ነው። የፍቅር አብነታችን ማን ነው? አራያችን ማን ነው? ለዛውም ማንን የወደደ? ጠላቶቹን የወደደ ተዋህዶ ህይወታችን ነው። ፍቅር ህይወታችን ነው። ተዋህዶ ሃይማኖታችን ነው። ፍቅር የተዋህዶ ውጤት ነው። ተዋህዶም የፍቅር ውጤት ነው። ምክንያቱም እግዚአብሔር ዓለምን እንዲህ ወዶታል የተባለው ሰው በመሆኑ ነው። በሉቃስ ወንጌል ምዕራፍ አንድ ከቁጥር 26 እስከ መጨረሻው ድረስ በተለይ እንደው እስከ 31 ድረስ ብታነቡት በስድስተኛ ወር ቅዱስ ገብርኤል ወደ እመቤታችን ተልኮ ከመጣና ለእመቤታችን ካበሰራት በኋላ እመቤታችን የምስራቹን ብስራቱን ዓለምን ወክላ የቆሸሸውን የሕይዋንን ጆሮ ለመካስ የቆሸሸውን የሕይዋን አይን ለመካስ የቆሸሸውን የሕይዋን እጅ ለመካስ፣ በንጽህና በቅድስና ጸንሳ ጸንታ፣ በታጋሽነት ጸንታ፣ በድንግልና ጸንታ በቤተ መቅደስ የመላኩን የምስራች ተቀብላለች። ታቃላችሁ፣ ያን የምስራች የተቀበለችው ከብዙ ክርክር በኋላ ነው። ምክንያቱም የምስራች ከእሷ በፊት ያልተሰማ በእሷ ጊዜም ከእሷ ውጭ ማንኛውምዜ ልትሰማ ያልታደለችው ከሷም በኋላ እስከ ዓለም ፍፃሜ ድረስ ማንም ሴት ልሰሞ የማትችለውን አዲስ ህይወት የለወጠ ዓለምን የቀየረ የሰውን አኗኗር አስተሳሰብ ሁሉ የቀየረ ሰማይና ምድርን ያገናኘ ሰውና እግዚአብሔርን ያስታረቀ ሰባቱን ሰባቱን መስተጻረራል ሰውና መላእክትን፣ ሰውና እግዚአብሔር፣ ነፍስና ስጋን፣ ህዝብና ህዛብን ያስታረቀ እና መልአኩ ያመጣቸው ሁለት ከባድ ቃሎች በድንግልና መውለድ በዛውም ላይ የሚወለደው እግዚአብሔር መሆኑ ድንግል ማርያምን አስበረገጋት፣ አስደነገጣት። እና ተከራከረች፣ እፎኑ ይከውነኒ እንዘ እያአምር ብእሴ እኔ ወንድ አላውቅም፣ እንዴት ይሆንልኛል ብላ ተከራከረች፣ ይላል። ይሄንን ታላቁ ሊቅ ሲተረጉም ምን አለ? ዘንተ ትቤ ድንግል በእንተ ዘየ አርገ ውስተ ልባ ህሊና እጓለ መሕያው ድንግል ማርያም ይሄን ያል የተከራከረችው እንዴት ይሆንልኛል ያለችው ዓላማዋ በድንግልና ኑራ በድንግልና ፈጣሪዋን አገልግላ በድንግልና መሞት ነው ዓላማዋ። ድንግል ማርያም ተከራከረች። ትክክ ክርክሩ አሳማኝ ስለነበረ ትክክል ስለነበረ ቅዱስ ገብርኤል ያመጣው አማራጭ የተናገረው ቃል መዝጊያ ነው። በቃ መጨረሻ ነው። መደምደሚያ ነው። እስማ አልቦ ነገር ዘይስአኖ ለእግዚአብሔር። ልክነሽ እውነት ነው። እኔም ተልኬ ነው የመጣሁት፣ ንገራት ተብዬ ነው የመጣሁት። ነገር ግን ይህን የላከኝ እግዚአብሔር ነው ለእግዚአብሔር ደግሞ የሚሳነው ነገር የሚሳነው ነገር የለም። ይህን ጊዜ እናታችን ታዛዧ፣ ታማኟ ነፍሷን ስጋዋን ለፈጣሪዋ አሳልፋ የሰጠች የባከነ ገንዘብ፣ የባከነ ጊዜ፣ የባከነ አካል የሌላል። አይኗ ድንግል፣ ጆሮዋ ድንግል፣ ልቧ ድንግል፣ እጇ ድንግል፣ እግሯ ድንግል፣ ከራስ ፀጉሯ እስከ እግር ጥፍሯ ድረስ ድንግል የሆነችን መቤታችን የፈራረሰውን የሔዋን የህዋሳት ድንግልና የተካች የሔዋን የአይኗ ድንግልና በለሱን አይቶ ፈረሰ። የጆሮዋ ድንግልና የሰይጣንን ቃል ሰምቶ ፈረሰ። የእጇ ድንግልና የበለሱን ፍሬ ቆርጦ ፈረሰ። የእግሯ ድንግልና ወደ በለሱ ሲገሰግስ ፈረሰ። የልቧ ድንግልና በሰይጣን ውዳሴ ከንቱ ሲደነግጥ ፈረሰ። ይሄን የፈራረሰውን የእናቷን የህዋሳት ድንግልና የተካቸው ድንግል ማርያም ነ እንደ ቃልህ ነየ አመተ እግዚአብሔር ነየ አመቱ ለእግዚአ ኵሉ ነየ አመተ እግዚአ ኵሉ ይኩነኒ በከመ ትቤለኒ፣ እነሆኝ የእግዚአብሔር ባሪያ እንደ ቃልህ ይደረግልኝ አለች። እግዚአብሔር የእንደ ቃልህ ይደረግልኝ ስትል የለ ፅንስ ሆኖ ተቀረጸ። ሊቃውንቴን ለማስረዳት አንድ ሴት ከባሏ ግንኙነት ባደረገችበት ሌሊት ዘሩን ተቀብላ በማህፀኗ ከዛች ቀን ጀምሮ ፀነሰች ተብሎ እንደሚቆጠርላት ሁሉ ከዚ እንደ ቃልህ ይደረግልኝ ብላ የቅዱስ ገብርኤልን ቃል በእምነት ስትቀበል ያን ጊዜ አካላዊ ቃል ከደመ ድንግልናዋ ጋር በማህፀኗ ተዋህደና የዕለት ፅንስ ሆኖ ተቀረጸ። ተዋህዶ ማለት መቀላቀል፣ መደባለቅ፣ መቀየጥ አይደለም። ተዋህዶ ቅድም እንዳልኳችሁ መልአኩ እመቤታችን መጥቶ ትጸንሻለሽ ተወልጃለሽ አላት። ማንን? እግዚአብሔርን። በምን? በድንግልና። ረቂቅ ሐሳቦች ይዞ መጣ። ነገር ግን ይሄ ሊፈጸም ሊደረግ የማይችል ሐሳብ ማን የሚሳናው ነገር ስለሌለ ተፈጸመ። እግዚአብሔር የሚሳናው ነገር አለ? የለም። ስለዚህ እመቤታችን የእግዚአብሔር አገልጋይ ናት፣ ቅዱስ ገብርኤል የእግዚአብሔር አገልጋይ ነው። ስለዚህ እንደ ቃሌ ይደረግልኝ ስትል ረቂቁ ቃል ከግዙፉ ስጋ፣ ሕያው ቃል ከሟች ስጋ፣ ዘላለማዊ ቃል መለኮት ከሟቹ ከጊዜያዊ ስጋ ተዋሃደ። የማይራበው እግዚአብሔር እንዲራብ፣ የማይጠማው እግዚአብሔር እንዲጠማ፣ የማይራቆተው እግዚአብሔር እንዲራቆት ሆነ። ፍቅርን ሳብራራ የምጠቅስላችሁ ጥቅሶች አሉ። በዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ የተጻፈው ቃል የተዋህዶ ሃይማኖት ነፍስ፣ ልብ፣ ውሃ ልክና መሰረት ነው።

ይህን ትእዛዛዛችኋለሁ አለ። ምንድ ነው ትእዛዙ? ከመትፋቀሩ በበይናቲክሙ እርስ በርሳችሁ እንድትዋደዱ። ይሄ ደግሞ እርስ በርሳችሁ እንድትዋደዱ ምላችሁ እንደው ዝም ብዬ በወሬ በፕሮፓጋንዳ አይደለም፣ በመመሪያ አይደለም፣ በትእዛዝ አይደለም የማወርድላችሁ በከመአነ አፍቀርኩ ክሙ እኔ እንደወደድኳችሁ። ይህ ወንጌላዊ ደግሞ በመልእክቱ ሲጽምንላል እርስ በርሳችን እንዋደዳለና እስመ ውእቱ ቀደም አፍቅሮ ወተነ ከእኛ በፊት እሱ አስቀድሞ እኛን ወዶናላል። አንዳንድ ጨዋ የሚመስል ሰው አለ፣ ድህነ ጨዋ ያስመሰለው ትህትና የሰጥ ረሃብ ባለ ትህትና ያደር አንገቱን የደፋ በሆነ አጋጣሚ ሥልጣን፣ ገንዘብ ቢያገኝ አውሬ የሚሆን ሰው አለ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቀራንዮ ላይ አያችሁ። እርስ በርሳችሁ እንድትዋደዱ አዘዝኳችሁ አለ ጌታ። እኔ ምን እንዳደረግኳችሁ እንደወደድኳችሁ የፍቅር አብነታችን ማን ነው? አራያችን ማን ነው? ለዛውም ማንን የወደደ ጠላቶቹን የወደደ ጠላቶቹን የወደደ እያመናቸው የካዱት እየወደዳቸው የጠሉት እየቀረባቸው የራቁት አክብሮ የፈጠራቸውን አንተ ካንተ ይልቅ ሰይጣን፣ ጣዖት፣ ኃጢአት ይበልጥብናል ብለው የወደዱ የራቁትን ጠላቶቹን በመውደድ አይታቸዋል። መስቀል ላይ እጁ እግሩ ተቸንክሮ በጥፊ ተመትቶ ምራቅ ተተፍቶበት እየሰደቡት የሾህ አክሊል ተደፍቶበት በዚያ እጅግ በሚዘገንን መከራ ውስጥ ሆኖ አባት ሆይ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው። እንዴት አይነት ፍቅር ነው? ምእመናን ነዚህ ዛምላክነ ሂሩተ ንዜኑ የአምላካችንን ቸርነት እንናገራለን ይላል አንደኛው ትህትና ወየዋሃተ ዘተአገሰ በእንተ አፍቅሮ ወተሰብ። ሰውን ከመውደዱ የተነሳ ሰውን ስለወደደ ታግሶ ስላሳየው የዋህነትና ትህትና የአምላካችንን ቸርነት እንናገራለን። ክርስትናን የፍቅር ሃይማኖት የሚያሰኙት ሁለት ነገሮች ናቸው ብያቸዋለሁ። ማን? መስቀልና እመቤታችን። በሩት እስኪ ክርስትና የምን ሃይማኖት ነው? የፍቅር በሉ። እስኪ ክርስትና የምን ሃይማኖት ነው? የምን ሃይማኖት ነው? ክርስትናን የፍቅር ሃይማኖት ካሰኙት ያሰኙት ማንና ማን ናቸው? መስቀልና እመቤታችን ናቸው። እመቤታችን ለምን የፍቅር አሰኘችዋል? የተቸነከረው የተገረፈው፣ ስጋዬን ብሉ ደሜን ጠጦ ያለው ከሰማይ የወረደው ከእሷ የተወለደው በበረት የተጣለው በጭርቅ የተጠቀለለው የተሰደደው፣ የተራበው፣ የተጠማው፣ የተሰደበው፣ መስቀል ላይ የወጣው ያን ሁሉ መከራ የተቀበለው የእኛ ጌታ በማን በነሳው ስጋ ነው። አቤት እመቤታችን እጇ ላይ በክንዷ ታቀፋ እጭኗ ላይ አስቀምጣ ጡቶቿን አጉርሳ አይናኑን እያየች ራሱን እንደ ሕፃን ልጅ እየዳሰሰች በጀርባዋ አዝላ የተንከራተተችው ማን ነው? እግዚአብሔር ነው። ምእመናን መላእክት ዙፋኑን ተሸከሙ እንጂ መልአክ አልሆነም። እንጨት ላይ ተሰቅ እንጨቱ መስቀሉ ተሸከመው እንጂ እንጨት አልሆነም። እሷ ግን ተሸክመዋለችና እግዚአብሔር ምን ሆነ? ሰው ሆነ። እጅ እግር ኖረው፣ ራበው፣ ጠመው፣ ደከመው፣ ጾመ፣ ጸለየ፣ ሰገደ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ ተብሎ ለሰው የሚነገር ቋንቋ ተነገረለት ለማን? ለእግዚአብሔር። ምን ስለሆነ? እግዚአብሔር ሰው ስለሆነ። እግዚአብሔር እኛን ሲወደን ተራቁቶ ነው እያልናችሁ ነው። ተርቦ ነው እያልናችሁ ነው። እውነተኛ ቅድም በጥቅሱ እንደነገሩ በዮሐንስ ወኝ ምዕራፍ 15 ላይ አልቦ ዘይ አቢ ወይ፣ ከዚህ ፍቅር የበለጠ የለም አለ ጌታ። በስተግራ የተሰቀለው አንተ አምላክ ነህ ይባላል፣ ፈጣሪ ነህ ይባላል ሁሉን ነገር ማድረግ ትችላለህ ይባላል። ለምን ራስህን አድነህ እኛንስ ለምን አታድነንም? የሚል የጅል ጸሎት ጸልይ። የእልህ ጸሎት ጸልይ። አንዳንድ ሰው ቅዱስ ገብርኤል እንዴን ካላደረግክልኝ ኩበት አጥናለሁ ይላል። አንዳንዱ ደግሞ እንዲያው እመቤቴ ይህን ካላደረግሽልኝ እኔ እምነቴን ነው የምለውጠው። ለምን አትረውጭ? ምን ቸገራት እሷ? ምን አየ ለቤድ ከበደ መጥራ አንተ ትጎዳል፣ ድንግል ማርያምን ትጎዳለን። የእልህ ጸሎት አይጸለይም። አንዳንዱ ደግሞ ሲጸልም ይላል የእነ እንትና ሱቅ እያተረፈ ነው እንዴ፣ የእኔ እኮ እየከሰረ ነው ይሄንን ተናስቶ ያተረፈ ነው ማለት እኮ ወየ ወለታችንም ዝጋው እንደማይ የምቀኛ ጸሎት እኮ ነው። ይገርማቸው ይሄ በስተቀኝ የተሰቀለው ወንበሪ ልባም ነበረ። አጭር፣ በጣም አጭር ግን ቆራጥ የሆነ ጸሎት ጸል እንዲያውም፣ የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በመጽሐፍ ቅዱስ ውስጥ የመጨረሻው የአጭር አጭር ጸሎት ይሄ በስተቀኝ የተሰቀለ ወንበዴ የጸለዩ ጸሎት ነው አሉ። አቤቱ በሩስኪ በመንግሥት ስትመጣ አስበኝ ከጌታችሁ ተማሩ። ከመሃሩ ምን ነይ? እስመ አነ የዋህ ወትሑት ልቤ እኔ የዋህ ይቅር ባይ ነኝና ከማን ተማሩ አለ? ከኔ ተማሩ አለ። በመከራ ውስጥ ነው ፍቅር እኔ የሚያሳይ ይቅርታ የሚያደርግ።